መንግስት የወጣቶችን ስራ አጥነት ውጤታማ በሆነ መንገድ መፍታት ችሏል ሲሉ በእውነትም ለክርክር ተሰይመዋል። ና ይህን ሊሉ ያስቻሎት ምክንያት ማስረጃዎችና ማሳያዎች ምንድን ናቸው? የመንግስት ትኩረት አቅጣጫ አንዱ እንደ ስርዓት ወጣቶችን ማዕከል ያደረገ ስራ ነው። እኛ መንግስት የወጣቶችን ስራ እድል ችግር ፈቷል ብለን ስናወራ ከታቀደው እቅድ አንጻር ነው መነሻችን። እንደ መንግስት የታቀዱ እቅዶች አሉ የተከናወኑ ክንውኖች አሉ። እነዛን መሰረት አድርገን ነው መረጃዎችን የምናወራው። ያ ማለት ደግሞ እንደ ሀገራችን ያሉ ወጣቶች በሙሉ ስራ አግኝቷል ማለት አይደለም። ብዙ ጥያቄ ያላቸው ያልተፈታላቸው ጥያቄ የሚያቀርቡ ወጣቶች አሉ። ነገር ግን መንግስት ካቀደው እቅድ አኳያ ምን ያክል ፈጸመ የሚለው ነገር ስናይ፣ እንደ ምክር ቤት ስንገመግም አምስት ሚሊዮን ያክል ወጣት ነው ዘንድሮ ስራ ለማስያዝ የታሰበው ከዛ ውስጥ 700 ሺህ ያክል ውጪ ስራ ስምሪት እድል ለመስጠት ነው የታሰበው። ከዚህ አኳያ ስናይ የውጪው 100% ባይሳካም ከ500 ሺህ በላይ ወጣቶች የውጪ ስራ እድል አግኝቶ የተሰማሩበት አመት ነው። በሀገር ውስጥም ስናይ ከእቅዱ በተሻለ መንገድ መቶ ፐርሰንት ማለት ይቻላል የእቅዱ ተሳክቶ ነው ያየ ነው። ያ ማለት እቅዱ አነሰ ወይ? ለምንድን ነው ይህን ያክል ወጣት እያለ በዝቅተኛ አፈጻጸሚ ወይም መቶ ፐርሰንት ብለን የምናወራው ብዙ ወጣቶች ስራ ያላገኙ እያሉ የሚለው ነገር ሊነሳ ይችላል። ተቋም እንደ ተቋም ማቀድ የሚችለው ከራሱ አቅም፣ ከፖቴንሻሉ ካለው ሁማን ሪሶርስ፣ ካለው ፋይናንስ ሪሶርስ፣ ካለው እድሎቹ አቋያ ገምግሞ ነው የሚነሳው ና ከገመገመው ና ከያዘው መነሻ ስንነሳ አሳክቷል የሚል ነገር ነው ያለው። በነገራችን ላይ እንዲህ አይነት መረጃዎችን የሚያወጣው ተአማኒነት ሊኖረው የሚችለውም አስተዳደራዊ መረጃ ትምህርት ሚኒስትር፣ ጤና ጥበቃ ሚኒስትር የሚሰጡት ሳይሆን ማዕከላዊ ስታቲስቲክስ ኤጀንሲ ወይም አሁን አገልግሎት የተባለው የሚያወጣው መረጃ ነው። በየወቅቱ በየተወሰነ ጊዜ የሌበር ፎርስ ሰርቬይ ያካሂዳል። የሰው ኃይል ጥናት ያካሄዳል ማለት ነው። ምን ያህሉ ተቀጥሯል፣ ምን ያህሉ ስራ አግኝተዋል፣ ምን ያህሉ ስራ አጥ ነው የሚል ጥናት ያጠናል። በ2021 ለምሳሌ በሀገር አቀፍ ደረጃ 11.8 የሚሆነው ወጣት ስራ አጥ ነው። በከተማና በገጠር ከፋፍለን ስናየው 23 ነጥብ 1 በከተማ የሚኖር ወጣት ስራ አጥ ነው። በገጠር ደግሞ 8 ነጥብ 1 የሚሆነው ስራ አጥ ነው። እዚህ ይህንን መረጃ በምንመለከትበት ጊዜ የገጠሩ ዝቅተኛ መስሎ ይታየናል፣ 8 ነጥብ 1 ስለሚል ይሄ የሆነው ግን 40 ፐርሰንት የሚሆነው ስራ ይዟል ተብሎ የሚወሰደው በሲኤስ የሚወሰደው አርባ ከመቶ የሚሆነው ወጣት ዲስጋይዝድ አን ኢምፕሎይመንት ወይም ደግሞ የተደበቀ ድብቅ ስራ አጥ ነው የሚባለው። ይህንን ግልጽ ለማድረግ ያህል አንድ ሰው ይሰራው የነበረውን ስራ ሁለት ሰዎች እየሰሩት ነው ማለት ነው። በአንድ የአርሶ አደር መሬት ላይ ሁለት ሰው ቀጥረን ወይም ደግሞ ሁለት ሰው እንዲሰራ አድርገን ማምረት የሚገባንን ያህል ምርት አራት ወይም አምስት ሰው እየቀጠርን ወይም ወደ ስራ እያስገባን ተመሳሳይ ምርት እያመረተን ነው ማለት ነው። ድብቅ የሚባለው በበቂ ሁኔታ በቀን 8 ሰዓት ያህል እየሰራ በቂ ጥረት አድርጎ የግብርና ምርት ውስጥ አልገባም ማለት ነው። ቅድም እንዳልኩት ለሁሉም ወጣቶች ስራ እድል አልተፈጠረም። የተፈጠረው ከቅዱ አኳያ ነው እቅ ደግሞ መንግስት ካለው አቅም አኳያ ነው ያቀደው። ስለዚህ ያልታቀ እቅድ ውስጥ ያልተካተቱ ብዙ ወጣቶች አሉ። እነዚህ ደግሞ ተጨማሪ ፍላጎቶችን ሰርች ያደርጋሉና፣ ስደቱን፣ ፍልሰቱን አሁን ለመከላከል መንግስት ህግ አውጥቶ ውጭ የሚወጡ ሰዎችም በህጋዊ መንገድ ደህንነታቸው ተጠብቆ ሪጅስተር ተደርጎ የተሻሉ ስራ የሚያገኙበት ደህንነታቸው የሚጠበቅበት ሁኔታ በአሰራር በአዋጅ እየተሻሻለ ስለሆነ ስደቱን ለመቀረፍ በዛ በመንግስት በኩል የሚሄደውና በግሉ የሚሄደውን ቁጥር አስተያየታችሁታል። በጣም አይገናኝም እኮ አሁን በግሉ የሄደው ብቻ እንዲቆም ነው። መንግስት ሳያውቅ መሄድ የለበትም። ማንኛውም ነገር መንግስት አውቆ ለዜጎች ደህንነት ዋስትና ጋራንቲ በማይሰጥበት ሁኔታ መሄድ የለባቸውም ተብሎ የግል ይሄ ደግሞ ሌላ ችግር ይፈጥራል። በህገ ወጥ መልኩ የመሄድ ሁኔታ በሊቢያ በምናምን አሁን የኢትዮጵያ ወጣቶች እኮ ትልቁ ችግር የሆነው አንዱ እሱ ሪስክ የሆነ ወጣቶቹ ጋር ወንድም ያዝና ሰው ትክክል ነው ሪስኪን መተቀበሉ መሄድ የለባቸውም መንግስት ለነሱ ነው እያስበ ያለው፣ አሰራር እያበጀ ያለው፣ መመሪያ እያዘጋጀ ያለው፣ ከነሱ የበለጠ መንግስት አስቦላቸው ነው። እዚህ ያለው ገፊ ምክንያት አይደለም እያስወጣቸው ገፊ ምክንያት ስራ ማጣት ነው አይደለ ስራ ማጣት ለሁሉ ዛሬ አንድ ጀምበር ላይ አታረጋው። ስራ ማጣት ብቻ አይደለም እኮ መኖርም መቸገር ነው፣ የሚበላው የሚጠጣው ማጣት ነው። አሁን በሊቢያ አቋርጦ የሚሄድ የመጨረሻ ሌላ ምንም መፍትሄ ስለሌለው፣ ስራ አጣ ማለት እኮ መመገቢያው፣ መልበሻው፣ መኖሪያ ሁሉ ችግር ነው ማለት ነው እኮ። እየወጣ ያለው ተቸግሮ ነው የሚወጣው። ተቸግሮ የሚወጣ የለም አይደለም ያልን ያለ ነው። ተቸግሮ የሚወጣ አለ፣ ግን የሚወጣው የተቸገረ ሰው አንድ በአገር ውስጥ እድሉን ማመቻቸት ካልሆነ ውጭ የሚወጣውንም በአሰራር ና በሚጠቅምበት መንገድ በማይጎዳበት ለእነቱ አደጋ ላይ በማይወድቅ መንገድ ይሄድ ብሎ መንግስት ፕላትፎርም እያዘጋጀ ነው።